በመካከለኛው ምስራቅ በኢራን እና በእስራኤል የተቀሰቀሰው ጦርነት አውዱን እያሰፋ አንዱን አንዱን እያጠቃ ሲያድር አሁን ደግሞ እስራኤል የቴህራን የአየር ክልል ሙሉ በሙሉ መቆጣጠሯን ገልጻለች። አየር ኃይሏ ደግሞ አንድ ሶስተኛውን የኢራን የሚሳኤል ማስወንጨፊያ ተቋም ማውደሙን ስታስታውቅ የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ኢራናውያን ኢራን የገጠማትን የወንጀለኞች ጥቃት በጋራ እንዲጋፈጡ በአንድነት እንዲቆሙ እንዲጸኑ ጥሪ አቅርበዋል። ኢራን ለእስራኤል ሲሰልል አግኝቸዋለሁ ያለችውን ግለሰብ በሞት መቅጣቷ ተሰምቷል። ሙሉ ዝርዝር ዜናው እንደሚከተለው አቀርብላችኋለሁ። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የትሄራን የአየር ክልል መቆጣጠሯን አስታውቃለች። የእስራኤል መከላከያ ቃል አቀባይ እስራኤል የትሄራን አየር ክልል ሙሉ በሙሉ መቆጣጠር ችላለች፣ ሲሉ ተናግረዋል። ብርጋዴር ጄኔራል ኤፊ ደፍሪን ለመገናኛ ብዙኃን በሰጡት መግለጫ ላይ የኢራን አንድ ሶስተኛው የምድር ለምድር የሚሳይል ማስወንጨፊያ አውድመናል፣ ሲሉ ተናግረዋል። ይህን ማስወንጨፊያ ማውደማውን ተከትሎ ኢራን አዳሯን በእስራኤል ላይ ልታዘንበው የነበረውን ሚሳይል በግማሽ መቀነስ እንደቻሉ ገልጸዋል። የእስራኤል መከላከያ ሚኒስተር ቃል አቀባይ ብርጋዴር ጄኔራል ኤፊ ደፍሪን አንድ ሶስተኛው የሚሳይል ማስወንጨፊያ ማውደሙንና በአጠቃላይ መቶ ሀያ ማስወንጨፊያዎችን በማውደም እስራኤልን ከከባድ ጥቃት ማስታገስ እንደቻሉ ገልጸዋል እያንዳንዱ ማስወንጨፊዎች በደርዘን የሚቆጠሩ ሚሳይሎችን ማስወንጨፊ ይችሉ እንደነበር ሲገልጹ ደፍሪን አክለውም አየር ኃይላቸው ሀያ ባላስቲክ ሚሳይሎችን አየር ኃይላቸው ማውደሙን ገልጸው ኢራን ልትተኩሳቸው ከነበሩት ስልሳ ሚሳይሎች መካከል ሀያዎቹ መውደማቸውን ተከትሎ አርባ ሚሳይሎችን ወደ እስራኤል እንደተኮሰች ገልጸዋል። የመከላከያ ሚኒስተሩ ቃል አቀባይ እንደገለጹት አየር ኃይላቸው አምስት አውሮፕላኖችን ተጠቅመው ከመቶ በላይ የተነጣጠሩ የኢራን ቦታዎችን እንደደበደቡ አስታውቀዋል። የኢራኑ ፕሬዚዳንት ማሱድ በስኪያን ኢራናውያን ኢራን የገጠማትን የወንጀለኞች ጥቃት በጋራ እንዲጋፈጡ በአንድነት እንዲቆሙ እንዲጸኑ ጥሪ አቅርበዋል። ዛሬ ሰኞ ዕለት ለኢራን ፓርላማ ንግግር ያደረጉት ፐዝኪያን ኢራን ለዲፕሎማሲ እድል ሰጥታ ለድርድርና ለውይይት መንገድ ከፍታ ነበር ብለዋል። ጠላት ኢራንና ሕዝቦቿን በግድያና በሽብር ሊያጠፋቸው አይችልም። ከእያንዳንዱ ከታለሙ ጥቃቶች ጀርባ ዓላማውን አንግበው መንገዱን የሚቀጥሉ በመቶዎች የሚቆጠሩ ጀግኖች አሉ ብለዋል። ፐዝኪያን ሀገራቸው የኒኩሌር ጦር መሳሪያ ለመታጠቅ እንደማትፈልግ፣ ነገር ግን ከኒኩሌር ኃይል ሕዝቦቿን በሚጠቅም ምርምር የመጠቀም መብት እንዳላት በድጋሚ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንደተናገሩ የተናገሩ ትላንት እሑድ ሊካሄድ ታቅዶ የነበረው የአሜሪካና ኢራን የኒኩሌር ድርድር ከተሰረዘ በኋላ ድርድሩ እንዲቀጥል አሜሪካ እስራኤል እየፈጸመች ያለችውን ጥቃት ማውገዝ አለባት ብለዋል እስማኤል ባጋይ። አሁን ባለው ሁኔታ ድርድሩ ትርጉም የለሽ በማለት በድጋሚ የገለጹት ሲሆን ዩናይትድ ስቴትስ በጥቃቱ ተባባሪ ነች ሲሉ ወንጅለዋታል። በተጨማሪም የኢራን ፓርላማ ከኒኩሌር ስምምነት ለመውጣት የሚወስን ከሆነ ውሳኔው አስገዳጅ እንደሚሆንም ተናግረዋል። ኢራን የኒኩሊየር መርሃ ግብር ለሰላማዊ አገልግሎት የሚውል መሆኑን ስትገልጽ ብትቆይም እስራኤል ግን በዚህ ሀሳብ ሳትስማማ ቆይታለች። ኢራን የእስራኤል የደህንነት ተቋም ለሆነው ሞሳርል በመሰለል ጥፋተኛ ሆኖ አግኝቸዋለሁ ያለችውን ግለሰብ በሞት መቅጣቷም ገልጻለች። ባለስልጣናት እንዳሉት እስማኤል ፍቅሪ የተባለው ግለሰብ በገንዘብ የተለያዩ መረጃዎችን ለማስተላለፍ ሲሞክር ተይዞ የታሰረው ከሁለት ዓመት በፊት ነበር። በኢራን በቅርብ ጊዜ ውስጥ መሰል ቅጣቶች ሲፈጸሙ ይሄ ሶስተኛ እንደሆነ ሲዘገብ የኢራን መገናኛ ብዙሃን እንደዘገቡት ለእስራኤል በመሰለል የተጠረጠሩት ሌሎች በርካታ ሰዎችም ከአርብ ዕለት ጀምሮ ታስረዋል ሲል ዘግቧል። የአገሪቱ የፍትህ ኃላፊ ጎላም ሆሴን ሞሆሲን ኤጄኢ እንዳሉት አሁን ካለው ግጭት አንጻር የተጠረጠሩት የእስራኤል ተባባሪዎች የፍርድ ሂደት በአፋጣኝ እንደሚከናወን ተናግረዋል። ይህ እንዲህ እንዳለ ለኢራን ደህንነት መስሪያ ቤት በመሰለል የተጠረጠሩት ሁለት እስራኤላውያን እሁድ ዕለት ታስረዋል። ሩሲያም በኢራንና በእስራኤል የተቀሰቀሰውን ጦርነት በድርድር ለመፍታት ቁርጠኛ መሆኗን ፕሬዚዳንት ቭላዲሚር ፑቲን አስታውቀዋል።